እስቲ ነገ ደግሞ ምን እንደሚፈጠር ማየት። እኔ እስከ ነገ ሊሞት ይደርሳለሁ። ምር ለመጥሪያ ወረቀት ሰቶታል እኮ እሱን ይዘ ሄዶ ያ ደግሞ ቀጫጫ የሆነ የፈረንጃይ ጥም ይመስል ው እንደዚህ ድ ታይ። በናትሽ ችግር የለው። አንድ ነገር የሆነ ዕለት የምር አሁን ሀሳብ ገባ። እግዚአብሔርን በጭንቅላታችን ላይ በስ እናንተ ብቻ በእናታችሁ እንትናችሁን አንድ አድርጉ እሺ። በእናታችሁ ዳኒ እንኳን ያረክ እንዳት በሉ ዳኒ እንኳን ያረክ እንዳትበሉ። በእናታችሁ ብሩኬ የሆነ ነገር ቢሆን ደስ ይላችዋል? አይሚ እኮ ደስ አይላትም። አይሚ ማልጎዳትም፣ ብሩኬ ማለት ነው። የአይሚ በጣም ያስበታል፣ በጣም ይወዳታል። እናንተ ከምታስቡ በላይ እሱ ያስበታል። ስለዚህ እናንተ እንኳን አረክ እንኳን አረክ ከምትሉ ታይ መጀመሪያ ታይታይ በሉ። አሁን እዚህ ውስጥ ዳኒ እንኳን አረክ የሚል ልጅ አለ ልጆች አሉ? እዚህ ውስጥ የለም። እዚህ ውስጥ የለም። በእናንተ እሺ። አሁን ቲክቶክ ላይ ከዩቱብ ወጭት ቲክቶክ ላይ ሲመጣ ማለት ነው። ከዛ ቪዲዮ ወደዚህ ተጭኗል ብሩክ ላይ እስኪ ተደርጎ ማለት ነው። መዘገዘግ ነው ይሄ ሰውዬ፣ ይሄ የምር አልፎ ማይቀመጥ ከሆነ ማ ምንድን ነው? አሚናዬ እንዴት አመሸሽ? ደናነሽ ደናነ እንደናናችሁ እናንተ አለ ነው እቴ አልሐምዱሊላ ከሜዲያ ጥፊት ማለት ይሻላል። ከዛ ወሬ ሁሉ ያስበል የውነ እንደዛው። ግን አንዳንዴ ደግሞ እንደ እንትን ትታስቢው እሰ አይቺ ልውጣ ሁሉ ሁሉ ተው ብለሽ ተሳሰቆልጂ መልሶ ነው ዘው የሚደርሽ ከባይ ተዛቆልጂ ስንቴ ስንቴ እንደዚህ እያሰብኩ ማለት ነው። ግን አይሆነም እና አረጋ እ ከትናንት ነው ወደ ማለት ነው ካሁን በኋላ ሰው የገደለ ሰው ራሱ አይታሰርም። ዝም ብሎ ሕጻናቱ ሲደፈር ምንም ተጨባጭ የሌለበት ዝም ብሎ የሚያልበት ዘመን ላይ አሁን ፖሊስ ብሩክን አስራል

ቀድመን እየሄድን እኛ ማለት ነው። እርቀን ነው እናስበው እርቀን ነው እንዳል ፕሮፋይል አድርጋ መጣች ማለት። እኔ አይኔ እኮ ቶሎ አይኔ እኮ ካሜራ እኮ ከባድ ነው። ያምራል ማለት

ሪኮ ንትና ደሞ ብለው ነው። እኛ ለምን ቀን እንዴት ነው መስሪያ ቤት የሚከፍተው? ሀገራችን እናኮ ጅል ማዳም ቤት ይችላል አይሄድም ሲጀመር ማለት ነው። ምንም ነገር ቢደረግ እሱ እዚህ ጋር እያሳያ የለነበረው የራሱ ጥፋት ነው። መልሶ ወደ ዞሮ ዞሮ ወደ እሱ

እሱን እኮ ያለው ለሚስቱ አሳየዋት። ቪዲዮ አለ አዎ፣ ምናምን ለሚስቱ ቢያሳያል፣ ለምን ለቡሩኬ አላሳየም? ትላንት ወንድ ቢሆን እንዴ? ህግ ቤት እኮ እውነታው ነገር መጀመሪያ ያጣራል፣ ይጠይቃል፣ ይመጣል፣ ይጠይቃል። እዛው ኦነ እስቲ ለሱን ቪዲዮ ኮል ያሳየኛለበት ከመጀመሪያ ጀምሮ እስከ መጨረሻ ያለው ነው እንጂ በማል ልክ እንደሱ አሁን ሁን እንዳሳየ የደበደበ ቦታና

ለሃማ እንደሃማ ማለት ነው። አዋጁ ይገለበጣል ዛሬ ማለት ነው አዋጁ

አይደለም፣ እሱን ደግሞ እንደ እስር ቤት እንደገባ አድርጎ እኮ እንትን በምንድን ነው በብረት እንደዛ እኮ ነው ያስቀመጡት። ደነገጡ ያነሳኸው እኮ ነው። እኔም እኮ እሱን አይቼ ነው የገባሁት። ማናት ቪዲዮውን አላየሁትም። ቢቻለውን ብቻ ተለያየ የወይናን ቪዲዮ እያየሁት ነበር። እና ወይን አሁን ኔ ቪዲዮ ሽናጌ ቪዲዮ ነው የዛሬ ቪዲዮ

ምናምን እባካችሁ ውሸት ነው። የሚሆነ እንግዲህ አብርሃን ለቋል። አሁን ከሚስቱ ጋር ተገናኝተዋል። በፊት እንጂ ሜሪ ጋር እየሰሩ ሳለ ማለት ነው። ፖሊስ ድረስ መጡ። ያገኘው ጠዋት ብላ ያለች ነው

እንጃ አላህ የስራቸውን ይስጣቸው። እኛ አልፈልግም። ሁለቱ ሰላም ነው። የእኛ ሰው ነው። በቤት የሚያለውን ህዝቡ ሂዷ የለ። ምንድን ነው ጆ መራጣስ? አንድ ነገር ምንገራችሁ ማለት ተጣልታ እየደነሰስ እየጨፈረች እና ኮጆ ጋራችን ተቃጥለ ካላስ እኔ ወይ ተናደድኩ። ዛሬ ደሞ ማርካ አይተሻል ምን እንደረገ ባክን፣ እሱ ድራማ ነው አንቺ ድራማ ነው። ምን ፍቅር እኮ ይሄ በእጅ ላይ ነገር አይደለም። በሁለት ቀን ፍቅር ይዞ ከዛች ልጅ ጋር እንትን

ከምትንቀረፍ አፉን እንትን ብለህ እስከዛሬ የተቀመጠ አሁን የመጣኸው እንደ የምትለው ምናምን ተተለያዩ በኋላ እያሉት ይረግጡን ነበር። የምር ቤኪ ቤኪ ነው፣ ግን ይህን ያህል ጊዜ መቆየት የለባቸውም ነበር። ፍጼ ምንትናም ቤኪ፣ አንቺ ለምን ተቆዩ? ልገባችሁ ታው እንጂ፣ ታው ምንድን ነው? እናንተ እኔ መድሃኒዓለም ለምን ሲጀመር አይ ብለ አንድ ነገር ንገራችሁ አንድ ግለሰብ ሊለይ ተባለ። እኔ ኮሜንት አልጽፍም ሜሴጅ ምናምንም አልጽፍም። ለምን ሰውቤትሄድበኒያልፈልግና ቤት ሳይሄድ በፊት ያወረወረ አንድ ነው።

ሰቻ አለው የራሱ ይሄን ችግር እንዲፈጥር በማላቸው አንፈልግም። ሁላቸው ሰላም ሆኖ በአሁን እኮ ማለቂያ እየደረሰ ነው፣ እያለቀ ነው። ታገሱ ትንሽ መር መክር የሆነ ሰውዬው አይለቅም። እንትን ማለት ነው ነገ ማለት ነው ታያለሽ። የሆነ ቡሩኬን አጥቶ የሄደው መጥሪያ ብሎ ትሰጥ ወይ አፉን ዝም ራሱ ተይዞ የሄደ ወይ አይደለም። ህግ እኮ አሁን ለምሳሌ የእውነት ይሄ ነገር እውነት ከሆነ እኮ የምጠየቀው ማን እንደሆነ ታውቂያለሽ? ሃይሚ ነው ምንድን ነው ያሳየሽ? ምን አሳይቶሽ ነው? አሳይም ይባላል። ውሸት ከሆነ የሚታስሩ እሱ ነው። ስለዚህ እና እዚህ ለምን ማውራት አ ለምንድን ነው እውነት ከሆነ ነው። ማለትም ለአንተ ለአንቺ ምንድን ነው ያሳየው? ለኛም አሳየው እኮ። ህግም እንደዛ ነው የምጠይቀው። ስለዚህ ቡሩኬ ደግሞ ያደረገው ነገር ከሆነ እራሱን ያውቀል። የማያደረገው ነገር ከሆነ ሃይሚ ያሳየው ግን ይሄ ይሄ ነው ብሎ ለቡሩኬ ታሳያለች። ልንገርሽ አንድ ነገር፣ እውነት ቢሆን ይሄ ነገር ቡሩኬ አድርጎት ቢሆን እንዲ ፊት ለፊት መጥቶ ይገፈጥ ነበር። አይገፈጥም ወ ቡሩኬ እንደማያደርገው እኮ፣ እና ሙሉ እናምናለን። ምንም ጥርጥር እኮ የለም፣ ሁላችንም እናምናለን። የ2014 ቪዲዮ ይሄ እንትኑ ኮመንቱ ይዞ ኒኒኒኒ ይላል። ይሄ ወስፌ የሆነ ሰውዬው ሲያናድድ ይሄ ታይሚ ነጊ አሁን ሚታወረው ወለ ታቃላችሁ። ሀይሚ እኮ በቡሩኬ አትደረድሩም። እግዚአብሔርን ጭንቅላቷ ስማርት ነው።

ጠበቃ ከሆነ እኮ ጠበቃውም እራሱ ችግር ይገባል። ይሄ ነገር አቃችሁታ? አይ እኔ እኔ ንገራችሁ፣ ከዚህ በፊት ማለት ነው። ይሆኑ ልጅ እንደዚህ ሲ ይሄ እንዲ ያለሁ ነው ይሄ እንዲ ያለሁ ነው። ምን አለ አሁን ሀይሚና ቡሩኬ ሰላም ቢፈጥሩልን ነው። በቃ እኛ እኮ ሞት ነው። ወላሂ ይለትን ነገር ይላችሁ፣ እንዲ አይበቃችሁ?

ማርያምን ይሄን አይ፣ ምን አደረው ተላይ ነው ቃል ምንም አይ የለም። ለምን ይላል ብሩኬ ራሱ አበቃል ይላል። ያንተ ነው እህቴ፣ ተረጋጊ እስነኝ፣ ተረጋጊ። ባለፈው ራሱ ዱባይ ሲሄድ ካሁን በኋላ አቁቶልናል ብሎ ነበረ። ምንድነው ይሄ አዲሳችን ነው ምን

በወንድሙ አታለው ለያዩ ብላችሁ የሚታስቡ ጠላቶቹ አትደሰቱ። እነሱ ተናግሯል ተናግሯል ሀብት ሻው ተናግሮ ተናግሯል። ባለፈው እንደዛ ብሎ ታርቋ አይተናል። አንዳንድ ጊዜ አንዳንድ ጊዜ አንዳንድ ጊዜ ማለት ነው ወንድሞቹ አይደለም እኮ የሚወስኑለት እንደ ዝጋ እኮ አንዳንድ ጊዜ ህይወትን እኮ አንዳንድ ጊዜ በራሳችን የምንወስነው እ ውሳኔ ይኖራል። አንድ ሰው ይሄ ይጠቅመኛል ካለ የሚመስለውን ይዞ ሊሄድ ይችላል እኮ ይሄ ሰውዬ እንዴ ሁልጊዜ ያኔ ገና ወንድሞቹ አሉና ወንድሞቹ እንትን አሉና ወንድሞቹን ብሎ አይኖርም። ይሄ ሰውዬ ይሄ እንደማይኖር እነእሱ ልክ ነሽ በዚህ እኮ እኛ እንትን አለንሽ ም ግን እኛ መጨረሻውን አይተ ብንናገር አይሻልም? ተለያዩም እንደ ዝኮኑም ብለን ብናወራ አይሻልም? አሁን እኮ እሷና እሱ ፊት ለፊት መተው ለተመልካች እንዲ ዝኮነናል ብለው ግግም ብለው አልተናገሩም። አይተሻል አይተሻልን ሄለን እና ማርክ እንደዛ ሲለያዩ በሁለታቸው መተው ነው። ማናማን ማን የኮ ስለሷ ጨርሻለ ማ ሄሉ ማርከና ሄሉ ሲለያዩ አይታሻል። ማርከና ሄሉ ባንድ መጥቶ ተናግሮ ከተለየ እስከመጨረሻ ይለያል እንጂ በየቀን እየተገናኘ እያወራ፣ ሰላምታ እየተጠየቀ እየሰራ ረንዶም ሳልመሳቀስ ያስቃሉ። ዛሬ ብቻ ነው ያልተገናኙት፣ አይታሻልም። ዛሬም ያው በቤኪ ቤት ስለመጡ ውገንም አይሚ ቪዲዮ የሰራችው ቦታ ነው የእነሱ ያለበት ቦታ። አታመሳሰሉም። እንትን አንተ ደግሞ አቹ ተቀመጡ ወርቴ ተማምነው ይሻል በምን እንዴት ተማምነው ይሻል አቅም እንደማይለዩ ተማምነው ይሻል ተለያይተናል የሚለውን ሰው ለማስመሰል ነው ልክ ነሽ ተጠይቆ

እኛ በዚህ በአስራ አምስት ቀን ፍራንክ እጅ አንሰጥም፣ ተረጋጉ። ነገ ደግሞ የሚመጣው ወር ከሁለት ቀን አንድ ወር ከሶስት ቀን ሙሉ እኮ የታገዘን ሰዎችን እንዴት ነው ይሄ መታገዝ የሚያቅቱም? ሶስት ቀን እኮ ነው ፍራንክ የተደረገ ፍራንክ እኔ አሁንማ በዜሮ ላይ ዘፈን መስና ጀመርኩት። እኔን እናነ ሞክረኛ ብሏል። የምሬ ነው ሀይሚዬና የአይሚዬ ንጉስ፣ ባካሁ ባካችሁ፣ የተጨቃጨቃችሁ ሁለታችሁ ብቻ ኑ እያላችሁ ሀንቲ ሲስ ተነግሯል። መል አይታችሁ አላድል እንዴ ሁለታችሁም ብትጣሉ ተጨቃጨቁም በፍቅርም ሁለታችሁ ብቻ ስትመጡ እኔ ነው ደስ የሚለኝ ብሏል። ያ ረቢ ሰው ቀንቶባቸው ነው። እግዚአብሔርን ያስወላል። አንዳንዴ ያው ያስወላል። ወላሂ ቀንቶ ነው እግዚአብሔርን፣ ሌላ ነገር አይደለም። ወንዶች ሽሮ ካላችሁ በኋላ እመጣለሁ። እሺ በተለይ ማታ ማታ ሁሉም ሰው ስለሚጠቀሙበት ነው መሰለኝ። እንትን እየተጫወቱበት አያስገባሽም እንደዛ ነው ቋስ ምናምን ይሄ ምንድነው ቴሌቪዥን ይጫወታሉ አዎ ታይ ታይ አሁን ራሱ እየተጫወተ ነው በግድ ነው አጠንጦ ያስገባኝ